ስለሚያስፈልግሽ ብዬ በፊት ስለማውቃት እንትን ነበረ። እኔ ስፖርት ሰራ፣ እሷ ደግሞ ከአራት የተሰራ ነበር። እዛ ነበር የምንተዋወቀው። ያው ገቢ አላት እንዳልኩሽ ነው። አምስት ሺህ ብር ትከፍልሻለች። ጥሩ ገቢ አላት። ሁለት ሙዚቃ አላት። ሰላም ሰላም! የተከበራችሁ እየበቀሉ ቤተሰቦች እንዴት ናችሁ? ደና ናቸው፣ እግዚአብሔር ይመስገን። የእኛ ደህና ናት ያው ድምጹን ቆጠን ጠን እናድርግ እና ሰው እንዳታዋርሽኝ፣ እንጂ እንደዚህ ስመጣ ሌላ ነገር እንዳይመስላችኋል። ለማንበስም ይገርማችኋል። እና ውድ ቤተሰብ እንግዲህ ያው እንደምታውቁት ወይኖ በዚህም ሰሞን በጣም ተጨናንቃ ነበረ። ሰው እኛም አድረን ነበረ ከዛም በኋላ ባሮክም ማለት ነው ከአንድ ሁለት ሰዓት በፊት ሸኝቼው ነበረ። በቃ ሄዷል ወደ ቤት ምናምን ማለት የደሩ ምናምን ብላ ስትለን አደረን ትላንትና። ከዛ ዛሬ ደግሞ ለምን ፕራንክ አናረጋትም በዛው እናዝናናታለን ምናምን ነገር ብለን አሰብነው። ስለዚህ ምንድነው ያሰብነው ውድ ቤተሰብ አሁን በቃ እኔ ወደ ቤት ልመለስ ሰው አግኝቼ ልሻለሁ ወይ፣ በደንብ ትንከባከብሻለች፣ በቃ አንቺ የምትፈልጊ አይነት ስራ ትሰራልሻለች፣ በደንብ ትሪት ታረግሻለችና ዲፕሬሽን ውስጥም አትገቢም፣ በቃ እሷ ስላለችልሽ። ስለዚህ በቃ ይኸው ተኪቻት ልሄድ ነው ምናም ነገር አላታል። አደራ አንተ ፊትክ ምናም እንዳይታይ ታስበላኛለሽ። ደማ አትጠራጠርም። እንዴት እንደማትጠራጠር ተቀያለችው ከሁለት ሰዓት ምናምን በፊት ነው የሸኘሁት፣ እሱን ማለት ነው። ስለዚህ አሁን እስኪ የሆነ ነገር አለ ውጭ ላይ ሰርፕራይዝ አደርግሻለሁ መጥቼ ምናምን ነገር ነው ያልኳት። ሰርፕራይዙ ምን ይሁን ምን ምን መጣቆ ታሪክ የለም። እኔ ያው ሰው አግኝቼልሻለሁ። በቃ ለምን ሌሊት ብቻዬን ስተኛ ምናምን እየፈራሁ ነው ስላለች በቃ አሁን ሰው አለ ከጎንሽ። ምንም አጥቶኝ አንቺ ምን አቀላውጥሻል ወይ ኦኬ እኔ እውነት እርግጫ ምናምን ከፈላግሽ እንትንላለ። አንተ ግን እንዴት ነው የምታወራው የእውነቴን? እንትም ልብሱን ላጎረቤት እጅር የለባኩት የሚገርማችሁ ነገር። ስለዚህ ውድ ቤተሰቦች እስከ መጨረሻ ተከታተሉን። ያው ዘና እንድትል ብለን ነው፣ አብራችሁን ነው። አትፍሬ ምን አርገጠብትሻል እዛ አጋች ወይም ሰርፕራይዝ ብዬ የወጣውሽ ነበረ ተመስገን ብሎ መኖር ነው ሰርፕራይዝ ብዬ ለማምጣት ብዬ ነው በፊት ነበረ ማቃት ሰው ቤት ነበረ የምትሰራ እና ከዛ ነው ትታትጎበዝ በጣም ትገርምናት። እንዴት ወጣች! ከዛ ያው ለአንቺ ሰው ስለሚያስፈልግሽ ብዬ በፊት ስለማውቃት እንትን ነበረ እኔ እስፖርት ሰራ እሷ ደግሞ ከአራት የት እሰራ ነበር፣ እዛ ነበር የምንተዋወቀው። ጎበዝ ናት ደግሞ ብታያት። ቡና ምናምን አመጣለሁ ታፈያለሽ። እሺ ሙያሽን ታያለች። እና የምትደባደብ ሴት ነው? አይ ሳይሆን እዚህ ለሚያስቸግሩሽ ምናምን ስመጡ ባጥር ባንዴ ካልቾው በካልቾው ባንቺ ምንም ሰው የምትማቸው፣ ነገር ግን እሷ ውጭ ብትተኝ ምን ችግር አለው ቢሆን እሷንት ነው አሁን የሚያስፈራራ ሰው ምናምን ስላለ ከግርጌዋ ስር ትተኛለሽ። ስትጀምር ከግርጌዋ ስር ትተኛለሽ አራ ይባል እግሮ ምናምን ደግሞ እንዳኮሮክሪ ጥሩ ሰውቱን እንጂ አብረን እንተኛለን። ምን ችግር የለውም በግርጌ ምናምን ነው አዩ እኔ ሙኮ የሰው ቤት አይቻለሁ። ሽክሪቶም ምናባሷ እንትን ብላል እንዴ ከዛ አዩ እኔ እንዲ ከዛ ቤት መጥቼ እንዲያስወጣሽ ከዚህ ቤት አንድ ሰው መጥቶ ያስወጣሽ እና ና እኔና አንቺ አለቀልን። ሰምተሻል፣ አይደል ደሞ? ሽብርት፣ አላሳፍርሽም ብዬ ነው እንጂ እኔ ራሴ በአምስት ሺህ የሚቀጥረው ይፈልጋሉ። ምን አላት አምስት ሺህ ብር ለእሷ ብትከፍያት፣ ደግሞ ቁመቷ ምናምን ሲያምር ቁመቷ ምናምን ያደረግልኛል አንቺ አልኩሽ ነገር ቆዳው ላይ የተሸፋፈነችው ስትሰራ ስዴ አምስት ሺ ብር የመክፈል አቅም ሽሮ መስራት አላውቅም ነው

ወሎ የኔን ተቆጥቶ ምንም በርግት ግን አዩ እጣንም እኔ ከታ አመጣለው? እንዴ ምድርሽ ልጅ የለኝም፣ ምድርሽ ወንድም የለኝም። እኔ ለት ለትዳር አይደለም እዚህ ቤት የመጣሽው። ምን ማለት ነው? ጉድ ፈላብኝ። ግን እንዴት ነው ምንም ነገር እንደልደ ያወሻ አምስት ሺህ ትከፍልሻለሽ። ሰው ሲወድሽ አሁን ውጭ ነው ነው ሌላ ነው። ልብስ ደግሞ አላት ከውጭ ስለመጣች፣ አንድ ሻንጣ ልብስ ትሰጥሻለች። ልብስ ከእሷ የተረፈ ነው። አደራጀሽልኝ ልብስ ግን አየሁት። ማለት ምን ሆንኩኝ? ምታወሪ? ልክ አይደለሽም። ልብስ ትሰጫታለች፣ ትለብሳለች። ችግር ልብሶች የለውም፣ ግን ከእራትን አብረን እንበላ

ምን ስለምንሽ በአፍንጫሽ የምታወሪው?

ከፈረንጅ ጋር ዳመትናትስንት ዓመትእንደዛ ጥያቄ ተወዳለች። ለዛ ስለእኔ አኗኗር ስለእኔ ባለቤት ልጠይቅ ነው የመጣችው። ለስራ ነው። በእርግጥ እኔም ያው አቅሙ ስለሌለኝ አምስት ሺህም አልከፍልም። እኔም ስራ ፈላጊ እራሱ። ማር ነው፣ ችግር የለ። ማር ነው። አንችነች ምታመርች

እኔ ብቻ ነኝ የማዝናናችሁ። እነዚህ እንተዋቸው። ኧረ አረቻ